ሚኒስተሩ ምን አይነት ሁኔታ ውስጥ ይገኛሉ ብሎ በርካቶቹም ምን እንደገጠማቸው ስጠይቁ እንደነበረ የወጡት መረጃዎች ይታወሳሉ። የንግድና ቀጠናዊ ትስስር ሚኒስተር ሚኒስተር ዶክተር ካሳሁን ጎፌ የመኪና አደጋ ደርሶባቸው እንደነበር ሚኒስተሩ አረጋግጧል። ሰኔ 15 ቀን 2017 ዓ ም ምሽት አንድ ሰዓት አካባቢ ካርል አደባባይ አካባቢ በደረሰባቸው ድንገተኛ የመኪና አደጋ ሆስፒታል ሕክምና እንደተደረገላቸው ተገልጿል። ሚኒስተሩ በአሁን ሰዓት ሙሉ በሙሉ ጤነኛ መሆናቸው ነው የወጡት መረጃዎች የሚያሳዩት አጠቃላይ እንግዲህ ሚኒስትሩ ምን ገጠማቸው በሚሉ ዙሪያ አደጋውን በማስመልከት እንደገጠማቸው ግን ሙሉ በሙሉ በአሁን ሰዓት ሕክምና ተደርጎላቸው ጤንነት ላይ እንደሚገኙ ጭምርም ነው። የወጡት መረጃዎችን በማስመልከትም በርካቶቹ ስለሳቸው ምን አይነት ሁኔታ እንዳሉ ለማወቅ ጥያቄ ሲያቀርቡ እንደነበረ የወጡት መረጃዎችን በማስመልከትም ነው ለእናንተ ይዘንላቸው መጣ ነው። በአሁኑ ሰዓት ሙሉ በሙሉ ጤነኛ እንደሆኑ ጭምርም የወጡት መረጃዎች ያሳያሉ። ለሰዓታት ካሉኝ አጣድር መረጃዎች ይመስላሉ። ይህ ሚክ ታቦር ኒውስ ነው። ይህንን ቻናል ሰብስክራይብ በማድረግ ወቅታዊና ጫጭር ለደ መቶ የሚገቡት መረጃዎችን ያገኙ። ለእሳታት ያሉኝ መረጃዎችን ይመስላሉ። በወቅታዊና ጫጭር መረጃ እስከምንገናኝ ድረስ ባላችሁበት ዓለም ክፍል ሰላም ያቆያችሁ።